የሞት ነጋዴው ሞተ። በ1888 በፈረንሳይ ጋዜጦች ላይ በስህተት ወጥቶ የነበረ አርዕስተ ዜና የአንድን ግለሰብ ሕይወት ቀየረ። ሰላም ጋይስ፣ አልፍሬድ ኖቤል ሲነሳ ብዙዎቻችን የኖቤል ሽልማትን እናስታውሳለን። ከዛ ሽልማት ስያሜ በስተጀርባ ግን ስለ ግለሰቡ፣ ስለ አልፍሬድ ምን ያህሎቻችን እናውቃለን? አልፍሬድ ኖቤል በአንድ ወቅት ወንድሙ ከዚህ ዓለም በሞት ሲለይ የፈረንሳይ ጋዜጦች በስህተት የሞት ነጋዴው ሞተ በማለት ዘግበው ነበረ። በወቅቱ ጋዜጦቹ አልፍሬድ ኖቤል ዳይናማይት ወይም በእኛ ሀገር፣ ዲማሚት ብለን የምንጠራውን በመፈልሰፉ ተበሳጭተውበት ነበር። ጥቂት ሰዎችን ከመግደል በርካታ ሰዎችን በአንድ ጊዜ ወደ መግደል ተሸጋግሯል። ሞትን እየቸበቸበ ነው፣ የሞት ነጋዴ ነው ሲሉም ዘግበውበት ነበር። አልፍሬድ ኖቤል ኬሚስት፣ ኢንጂነር፣ የሥራ ፈጠራ ባለሙያና የጦር መሳሪያ አምራች ነበር። አልፍሬድ በወቅቱ ይህንን ዘገባ በሚመለከትበት ጊዜ በጣም ይደነግጣል፣ በጣም ይጸጸታል። በሕይወቱ መጨረሻዎች ላይ ታዲያ አንድ ውሳኔን ወሰነ። ያቺ አጋጣሚ የህይወቱን አቅጣጫ አሻዎቹን የህይወት ዘመናቶቹን ለመገምገምና መለስ ብሎ ለማረምም እድል። ምን አደረገ? አንድ ትልቅ ነገር አድርጓል። ዛሬ ስሙ በዓለም ደረጃ ይጠራል በኖቤል ሽልማት መስራችነቱ። በህይወቱ መጨረሻ ላይ ኑዛዜውን አሰፈረ። አብዛኛዎቹ ንብረቶቹ በሙሉ ለዚህ የሽልማት ድርጅት ማቋቋሚያ እንዲውል አድርጓል። ከ250 ሚሊዮን የአሜሪካን ዶላር ገደማ ለዚህ የሽልማት ድርጅት መመስረቻ አውሎታል። ያ በሞት ነጋዴነት ስሙ በስህተት የተነሳ ግለሰብ የመጨረሻ ህይወቱ ሲያልፍ በዚህ መንገድ መታወስ መጠራት አልፈለገምና የሕይወቱን አቅጣጫ ቀየረ። ዛሬ ስኛ ምን ሰርተን ምን አድርገን ልንታውስ እየሰራን ነው? አለምን በምን መንገድ ለመቀየር ተነስተናል? ራሳችንን፣ አካባቢያችንን ቀይር እና ስራችን ሲነሳ እኛ ስንታወስ፣ በክፉ ወይንስ በደግ? ሰሞኑን የኖቤል ሽልማት እየተካሄደ ወይም በዘርፉ የተለያየ ሽልማቶች እየተሰጡ ባሉበት ወቅት ከኖቤል ሽልማቶች በስተጀርባ ያለውን አልፍሬድ ኖቤልን አንስተን ተነጋግረናል። አብራችሁኝ ስለነበራችሁ አመሰግናለሁ። ሰሞኑን አዲስ ነገር አለ፣ ጠብቁኝ። እወዳችኋለሁ። ፎሎ ማድረግ እንዳትረሱ፣ ላይክ ሼርም የሚደረግ ቻው።